የሚፈሩ ሰዎች ሰላም፣ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዲያቆን ሄኖክ ኃይሌ ስለ ቅዱስ ሚካኤል ወደም ደግሞ ስለ መላእክቶች እያስተማረ ድንቅ ትምህርት አለ። እሱን ትምህርት አብረን እንከታተላለን። ከዛ በፊት ግን አንድ መዝሙር ዲያቆን አቤል መክብብ የዘመረ ስለ ቅዱስ ሚካኤል አንድ መዝሙር ዘምሯል። እሱ መዝሙር ትንሽዬን አዳምጠን እንመለሳለን። አብራችሁን ቆዩ ስ ምጃ ተፍማችን ዲያቆን አቤል መክብብ ቃለ ሕይወቱን ያሰማል። አሁን ደግሞ በቀጥታ የምንሄደው ወደ ትምህርቱ ነው። ትምህርቱን የሚያስተምሩልን ዲያቆን ሄኖክ ኃይሌ ነው። ስለዚህ ይህንን ቪዲዮ ሳትጀምሩ በፊት ላይክ አድርጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቤተሰቡን እንላቸዋለሁ። ቀጣ ወደ ቪዲዮ እንዳለን አብራችሁን ቆዩ። በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ነቢየ እግዚአብሔር ዳዊት በሰላሳ 33 ሦስተኛው መዝሙሩ ላይ ስለ ጻድቃን ሕይወትና ጻድቃን ስለሚገጥማቸው ነገር ዘርዝሮ ከዘመረ፣ ካመሰገነ በኋላ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አለ ያድናቸዋል። አለ የማን መልአክ? የእግዚአብሔር መልአክ። የእግዚአብሔር መልአክ የሚለው ቃል በእውነት ቀላል አይደለም። በመና እኛ ቅዱስ ሚካኤልን ቅዱስ ገብርኤልን በአጠቃላይ ሁሉንም መላእክት የምናከብራቸው መላእክት ስለሆኑ አይደለም። ቅዱስ ሚካኤልን እናከብረዋለን። ግን ሚካኤልን የምናከብረው መልአክ ስለሆነ ገብርኤልን የምናከብረው ኡራኤልን የምናከብረው መልአክ ስለሆነ አይደለም። የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ መልአክቶ ነው። የእግዚአብሔር ያልሆነ አሉ የሉም? አሉ አጋንንትና ሰራዊቱ ሰይጣንና ሰራዊቱ በሙሉ መላእክት ናቸው፣ በተፈጥሯቸው መላእክት ናቸው። እናንተ ርጉማን ከኔ ወግዱ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ሰይጣንም መልአክ ነው። እንደው አንዳንድ ሰው እንደውም በእግዚአብሔር ስራ ይገባና እንደው ምን ነው እግዚአብሔር እንደው ሰይጣንን ባይፈጥረው ኖሮ ብላችሁ አታውቁም? አዎ ብዙ ሰይጣን እንደው እግዚአብሔር ሰይጣንን ባይፈጥረው ምን ቸገረው ይላል። እኔ አዲስ ነገር ልነግራችሁ ነው ዛሬ። እግዚአብሔር ሰይጣንን አልፈጠረውም። እሺ፣ እየሰማችሁ ነው? ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው የተቀደሰ መልአክን ነው እግዚአብሔር የፈጠረው ሳጥና ኤልን ነው። ሰይጣንን የፈጠረው ማን ነው? ራሱ ሰይጣን ነው። ራሱን ሰይጣን ያደረገ፣ ዲያብሎስ ያደረገ ራሱ ነው እንጂ እግዚአብሔር ግን የፈጠረው ቅዱስ የሆነ መልአክ ነው። ለምሳሌ አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን እቺ ሴት የወለደችው ልጅ ነው? ሌባ ነው? መልሱልኝ። ሌባ የሆነው ማን ነው? ራሱ በራሱ ተመሳሽነት ነው። ሰይጣን ሰይጣን የሆነው እራሱ ነው። እግዚአብሔር የፈጠረው ፍጹም አድርጎ ነው። በትንቢተ ሕዝቅኤል ምዕራፍ 34 ላይ ከተፈጠርክበት ቀን አንስቶ እስከ በደልክ ጊዜ ድረስ በመንገድ ፍጹም ነበርክ ይላል። ሊጋርድ የተቀባ ኪሩብ ነበረ፣ ቅዱስ ነበረ። ቅዱስ ሆኖ ተፈጥሮ እርኩስ የሆነው በገዛ ፈቃዱ ነው እና እነዚህን መላእክት አለቅነታቸውን ያልጠበቁትን መላእክት ለቅድስና ተጠርተው በርኩሰት የተገኙትን መላእክት አናከብራቸውም እኛ የምናከብረው የማንም መላእክት ነው የእግዚአብሔርን መላእክት ነው ሚካኤል ሚካኤል የሚያሰኘን መልአክ መሆኑ ሳይሆን የማን መልአክ መሆኑ ነው አንዱ ባለቅን የምናሉ መሰላችሁ በቤተክርስቲያናችን ለመልአክ ይናከብሮ ለእማስረጸ ክንፈ በመጠን ነው ይቆሟሉ መልአክን በቁመቱ ልክ ክንፉን ስለዘረጋ ብለን ክንፉን አይተን አናከብረውም

አይሄ ይቅር፣ እንኳን የመጀመሪያው ይበቃል። መልአክን ክንፉን አይተናና ከብረው፣ ምክንያቱም ወፍና ትንኝም ምን አላቸው? ክንፍ አላቸው። ስለዚህ መላእክትን መላእክት እንድንላቸው፣ ሚካኤል ሚካኤል፣ ገብርኤል ገብርኤል እንድንል የሚያደርግን የማን መላእክት ስለሆኑ ነው። የእግዚአብሔር መላእክት ስለሆኑ ነው። እነ ቅዱስ ሚካኤል የእግዚአብሔር መላእክት ናቸው። የእግዚአብሔር ብቻ ግን አይደሉም። ይገርማቸዋል። የእኛም መላእክት ናቸው። መጽሐፍ ቅዱስ መላእክትን የእግዚአብሔር መላእክት ይላል። ልክ ነው። እግዚአብሔርም መልአኬን ወደ አንተ ልካለው ሲል እናገኘዋለን። ስለዚህ መላእክት የእግዚአብሔር መላእክት ናቸው፣ ግን የእኛም መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ምን አለ? ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። ከነዚህ ከታናናሾቹ ማለት ከሕፃናቱ ከሕፃናቱ አንዱን እንዳትንቁ ከነዳያኑ አንዱን እንዳትንቁ፣ ከድሆች አንዱን እንዳትንቁ ተጠንቀቁ። ለምን መላእክቶቻቸው በሰማያት ያለውን የአባቴን ፊቴ ያሉና ይ ምኖቻቸው መላእክቶቻቸው። ስለዚህ እያንዳንዳችን የየራሳችን ምናለን ማለት ነው፣ መልአክ አለን። ስለዚህ መላእክት የእግዚአብሔር መላእክት ብቻ ሳይሆኑ የእኛም መላእክት ናቸው። ያሳደገኝ መልአክ እየተባለ ሲዘመር አልሰማችሁም? የእኔ ሚካኤል የእኔ ገብርኤል ብንል አዲስ ነገር አይደለም። ያይቆብ ፍጥረት በኦሪት ዘፍጥረት ምዕራፍ ምራፍ አርባ ስምንት ላይ የልጅ ልጆቹን ሲባርክ ምን አለ? ከልጅነቴ ጀምሮ የጠበቀኝ እግዚአብሔር ከክፉ ነገር ያዳነኝ መልአክ እነዚህን ሕፃናት ይባርክ አለ። ከክፉ ነገር ያዳነኝ መልአክ አለ ሚካኤልን ነው። እንግዲህ የእስራኤል ጠባቂ ቅዱስ ሚካኤል ነበር። መላእክት የእግዚአብሔር መላእክት ብቻ ሳይሆኑ የማንም መላእክት ናቸው። ለእያንዳንዳችን መላእክት አሉን፣ በቀንና በሌሊት የሚጠብቁን። እንደው እግዚአብሔር እንዴት አይነት ነገር ነው ያደረገልን። አሁን ምድር ላይ ጠባቂ የሚመደብለት ሰው ምን አይነት ሰው ነው? እስቲ ንገሩኝ። አላችሁ ጠባቂ የሚመደብለት ሰው ምን አይነት ሰው? አይዟችሁ፣ ፖለቲካ ላናገራችሁ አይደለም። ጠባቂ የሚመደብለት ወይ ባለስልጣን ነው፣ ወይ ባለ ጸጋ ነው፣ ወይ ዝነኛ ሰው። ተራውን ሰው ጠባቂ የሚመድብለት ነው። ዝና ካለው ሀብት ካለው፣ ግን ዞርበሉ ዞርበሉ ሚሉ የሚሉ ከፊት ከፊት ሆነው ሰው የሚያዋክቡ ጠባቂዎች አሉ። እግዚአብሔር ግን ጠባቂ የመደበው ለባለጸጎች አይደለም። ጠባቂ የመደበው ለባለስልጣኖች ብቻ አይደለም። ታናሽ ብለን የምንንቀውን፣ ድሃውን፣ በምግባር ኃጢአተኛውን፣ ምንም የማያውቀውን፣ የተማረውን፣ ያልተማረውን፣ መልከ መልካሙን፣ መልከ ጥፉን ሳይለይ በቀን እና በሌሊት ከኛ ሳይለዩ የሚጠብቁት ጠባቂዎችን ሰጥቶናል። ስሙ የተመሰገነ ይሁን። እያንዳንዱ ሰው ጠባቂ መላእክት አሉት፣ ምመነ የሌለው የለም። እንዴት እንደሚወዱን ባያችሁ! መላእክት ገና ስንጸነስ ጀምሮ ነው የሚጠብቁን። ገና በእናታችን ማህፀን እያለ ስናድግ ያሉ፣ ፅንሱ ከማህፀን እስኪወለድ ያሉ፣ ያ ልጅ አድጎ ከፍ ሲል ያሉ፣ ጽድቅም ሲሰራ ያሉ፣ ኃጢአትም ሲሰራ ያሉ። ኃጢአት ሲሰራ ያዝናሉ። ጽድቅ ሲሰራ ደስ ይላቸዋል። ይህንን ዓለም ጥለን ወደዛኛው ዓለም ስንሻገር፣ ደግሞ ነፍሳችን ከስጋችን ስትለይ መጀመሪያ ቆሞ ለነፍሳችን ጠበቃ የሚሆነው ጠባቂ መልአካችን ይገርማቸዋል። ቅዱስ ባስልዮስ የተባለው የቤተ ክርስቲያናችን አባት ለጠባቂ መልአክ የሚጸለይ ጸሎት ደርሷል። ራሱ ጠባቂ መልአክ ወይ እያለ በቀን ውስጥ የማደርገውን ቆመህ የምትመዘግብ ጠባቂ መልአክ ወይ እባክህ ራራልኝ፣ ጸልይልኝ ወደ አምላክህ እያለ ማለት ነው። እነዚህ ጠባቂዎች ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መላእክት በሁሉ ነገር ውስጥ አሉ። ክርስትናን ለመማር ክርስትናን ለማመን የሚፈልግ ሰው ሁሉ ያለ መላእክት ምንም ነገር ማድረግ አይቻልም። እውነት ለመናገር መጽሐፍ ቅዱስ የሚባለው መጽሐፍ ስታነቡት ከትንቢተ ሐጌና ከመጽሐፈ አስቴር ውጪ መላእክት የሌሉበት መጽሐፍ አታገኙ። በሁሉ ነገር ውስጥ ቅዱሳን መላእክት ነው። መላእክት የሌሉበት ታሪክ የለም። ቤተክርስቲያን ለዚህ ነው አሁን ዛሬ መላእክት እንድናከብር እንድንዘምርላቸው የምታደርገው። መላእክት የሌሉበት ህይወት የለም። መላእክትን የማይወድ ሰው በሰማይ ሄዶ መቸገሩ አይቀርም። ምክንያቱም እግዚአብሔር ቢረዳን በመንግስተ ሰማያት የምንኖረው ከነማን ጋር? እዚህ መላእክት ስማቸው ሲጠራ የሚናደድ ሰው የትኛው ገነን ሊገባ ነው? ጊዜ ያሳያል። ከመላእክት ጋር እንኖራለን ብለን ነው ተስፋ የምናደርገው። ዘምሮ ደስ ስላሰኘን ዘማሪ ራሱ ስንመርቅ ምንድን ነው የምንለው? ዝማሬ መላእክትን ተመልከቱ፣ የሁላችንንም ይሄ ነው ዝማሬ መላእክትን መስማት ነው፣ ከእነሱ ጋር መኖር ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ኅብረት ደርሳችኋል ያለው ይህንን ነው። ስለዚህ መላእክት የሌሉበት ክርስትና የለም። ክርስቶስ ደግሞ ምድር ላይ ከመጣበት ሰዓት አንስቶ ወደ ሰማይ እስካረገበት ጊዜ ድረስ መላእክት አብረውት ነበሩ። ጌታችን ሲወለድ ሌሊቱን ሙሉ ስብሐት ለእግዚአብሔር በሰማያት እያሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ተመልከቱ አሁን እውነት መላእክት ምቀኝነት እንደሌለባቸውም የሚያሳየ ነው። አሁን ጌታ አምላክ ሲሆነበት ቀን እኮ ሰው አምላክ የሆነበት ቀን ነው። ከኛ ይልቅ ከእነሱ ይልቅ እኛን የከበር ነው። ግን እንዴት ሰው ከኛ በላይ ይሆናል ብለው አልተከፉም። በሰው መዳን ደስ ብሏቸው ሌሊቱን ሙሉ ሲዘምሩ አደሩ። ይገርማል።